አሁን አሁን በሶሻል ሚዲያ አንዳንድ ነገሮች በጣም የሚያሳዝነው በተለይ አሁን ኖርማል እየሆነ የመጣ ይመስል በርካቶችም አብራዊ ሚዲያ ላይ የተደናገጡ ነው ሳይታሰብም በተለይ ደግሞ በተለያዩ ነገሮች የሚሆኑት ክስተቶች በጣም ዋጋ የሚያስከፍሉበትም ሁኔታም ነው የምፈጠረው። ስለዚህ ሁሉ ነገር ጥንቃቄ እንደሚያስፈልግ ጭምርም ነው። ሰሞኑን እንግዲህ ባልተጠበቀ ጊዜና ሰዓት ሊያ ተብላ የምትጠራው ወይም በሊያ ሾው ዙሪያ ቪዲዮ ማህበራዊ ሚዲያ ላይ ሲንቀሳቀስ የነበረውን በማስመልከት እሷ ምላሽ ሰጥታለች። ምላሽ ሰጥታለች። ምላሽ የሰጠችበትን አልፎም ደግሞ ማህበረሰቡም ምሁራኖችም ምን ይላሉ በሚሉ ዙሪያም የምንመለከት ይሆናል። ተናግረናል ንገር እያረገች እንዳላችሁ አርጌ ከሆነ በገዛ ንብረቴ ማንም ያገቡ በመጀመሪያ ደረጃ ማንም ሰው አይደለም። እናንተ በዚሁ እንግዲህ ዋናው ሀሳቡ ይገሌ ወይም ስለ ሊያ ወይም ስለሌላ ጉዳይ ሳይሆን ስለ ትውልድ አጠቃላይ ያለውን ሁኔታ ማህበራዊ ሚዲያን በማስመልከት እንዴት ነው ወጣቱ፣ ትውልዱ ወዴት እየሄደ ነው በሚል ዙሪያ ምሁራኖች ያነሱት ብዙ ሀሳቦች አሉ። በቅድሚያ እንግዲህ ሊያ ሸው የምትባል ያው በሊያ ሸው ቻናል ወይም በፌስቡክ አካውንቷም የማያውቃት ኢትዮጵያዊ የለም ማለት ይቻላል። በተለይ በተለያዩ በግለሰቦች ዙሪያም ፕሮግራሞችን በማቅረብ ግማሾቹ ታዝናናለች፣ በጣም ነው የምንወዳት በማለትም ሀሳባቸውን ከዚህ በፊት መግለጻቸው የምታወስ ነው ሌሎች ደግሞ አብዛኞቹ ማለት ይቻላል ደግሞ እሷ በሰው ሕይወት ውስጥ ገብታ መፈትፈት የለባትም። እሷ በሰው ትዳር ውስጥ ሆና መናገር የለባትም። በማያገባት ባትገባ እየተሻለ ይሆናል በማለትም ጎራ ተከፋፍሎ፣ ያው እንግዲህ ይህ በሊያ ሾው ብቻ የተጀመረ ሳይሆን አብዛኛዎቹ አሁን በቲክቶክ በተለያዩ ሚዲያ ላይ መጡት በሰው ሕይወት በሰው ትዳር ላይ ገብቶ መፈትፈት፣ በተለይ እንደዚህ አይነት ነገሮች የብዙዋን ኢትዮጵያውያን ትዳርን ፍቺ በጣም የሚያሳዝነው ነው። ቲዳራቸውን አደጋ ላይ ልጥል እንደቻለ ጭምርም ነው። በውስጥ መስመር ይሄ ደረሰን እንደዚህ እንደዚህ ነው በሚሉ ዙሪያ ያው ሊያሾው አብዛኞቹ መልካም ጎኗ እንዳሏት በርካቶቹ ይገልጹላታል። አንዳንዶች ደግሞ በጣም የሚያሳዝነው በተለይ በቲዳር ዙሪያ የሚሰሩት በተለይ ሶሻል ሚዲያ ላይ በጣም አጠቃቀም ላይ በውስጥ መስመር ምቀኛ ደግሞ አይጠፋም መቼም እጅግ የሚያሳዝነው ነው። እንደዚህ አይነት ነገሮች ቲዳርን ሊያፈርሱ እንደሚችሉ ጭምርም በአደባባይ ስነገርም ነበረ ሶሻል ሚዲያ አጠቃቀም ዙሪያ ኢትዮጵያኖች አሁንም በጣም የሚያሳዝ ነው። በጣም ጥንቃቄና ጥንቃቄ ሊደረግ የሚገባ በተለይ አብዛኞቹ የምንወዳቸው የፍቅር ጓደኞች ብለን በተለይ የምንላላከው የማይገባ ነገር ፎቶ፣ ቪዲዮ አስፈልግም። የፍቅር ጓደኛ ሆኖ እንደዚህ ያለ ልብስ ቪዲዮ ላኪልኝ፣ ፎቶሽን ላኪልኝ የሚለው ነገር እንደማይሆን እንደማያስፈልግ ጭምርም ነው ያ ጓደኛ ሳይሆን ጠላት እንደሆነ ጭምርም ነው። ምክንያቱም ሰውን ውደድ እንጂ አትመን ብሏል። ቃሉ ከቃሉ አንበልጥም። ሰውን ፍቅረኛሽን መውደድ ትችላለሽ አንቺም ወይ ፍቅረኛውም አንተም እሷን ልትወዳት ትችላለ። ግን እንደዚህ አይነት የማይሆን ነገር መጋየር ቪዲዮ ላይ የሚደረጉት በጣም ጥንቃቄ ሊደረጉ የሚገቡ፣ በጣም የሚያሳዝነው ከዚህ በፊትም እጅግ አሳዛኝ ታሪኮች በተለይ ህይወታቸው ላይ ተስፋ መቁረጥ የማይሆን ውሳኔም ሲወስኑም ተስተውሏል። አንዳንዶቹ አያገናዘቡም። በጭካኔ በተሞላ መልኩ ስጣሉ ማህበራዊ ሚዲያ ላይ አውጥቶ ማስጣት ያ የተለመደ እየሆነ ኖርማል የሆነ መጥቷል። ስለዚህ ጥንቃቄ ሊደረግ ይገባል። ከዚህ በፊትም እንደዚህ ሶሻል ሚዲያ ላይ ቲክቶከሮች እንደዚህ ቪዲዮቻቸው በተደጋጋሚ ስወጣም ተስተውሏል። እጅግ የሚያሳዝን ነው ማለት ነው። ስለዚህ ከዚህ ትውልድ ምን ይማራል የሚለው ነው ዋናው ነጥብ። በርካቶች ትውልዶች ለመጥፊያ ምክንያት እንዳይሆኑ በጣም ጥንቃቄ ሊደረግ ይገባል። እነዚህ ሰዎች ልጆች አሏቸው። ልጆች ነገ አድጎ የት ይደርሳሉ? የልጆቻቸው ነገር ነገር እንዴት ነው፣ በቤተሰቦቻቸው ይኩራሉ ወይስ አይኩሩም በሚል ዙሪያ ነው በዋናነት። እንግዲህ ሊያሾው ሰሞኑን ባልተጠበቀ ጊዜና ሰአት ያውሷ በውስጥ ቻት ሳይሆን አብዛኛውን ጊዜ እንግዲህ ቪዲዮ የሚጋለጠው በኢሞ ስክሪን ሪከርድ በማድረግም ነው የሰው ህይወት እያበላሹ ያሉት። በጣም የሚያሳዝነው በቴሌግራም እንደዚሁ በስክሪን ሪከርዲንግ አማካኝነት የሚለቀቁት ቪዲዮዎች ናቸው የሰው ህይወት ምስቅልቅል እያወጡ ያሉት። ምክንያቱም ሪከርድ እንደተደረጉ ምንም ጥርጥር የለውም ስክሪን ሪከርደር አፕ በየቪዲዮ ጥግ ላይ እንደምት ገኝ ጀምርም ከዛም የተነሳ በስክሪን ሪከርዲንግ ነው የሰው ህይወትን የሚያበላሹት። እንደዚሁ ቲክቶክ ላይ ሪከርድ አድርጎ እንደመለኩት ማለት ነው። ሊያ ሾው እንግዲህ ሰሞኑን ማህበራዊ ሚዲያ ላይ ላይቭ ላይ ገብታ ነበረ። ሰው በተሰበሰበበትም ነው እንግዲህ ቪዲዮ፣ አንዳንድ ነገሮችን የማይገባ ድርጊት ያሳየችበት ሁኔታም። እንግዲህ በጣም በሳቱ አንዳንዶች ያሉ ያሉት መጠጥም ስትጠጣ እንደነበረ ጨምረም ነገሮቹን ሳት ታገናዘብ ድንገት እንደተፈጠረ ጨመረም ነው። ያው እንግዲህ ክስተት ነው። ስህተት ነው። ማንም ሰው ስህተት ይሰራል። ደግሞም ስህተት ስለሰራ በዛው ሙሉ በሙሉ እንደዛ ነው ህይወቱ ብሎ መደምደምም ከባድ እንደሆነ ከፊሎቹ ስናገሩ፣ ከፊሎቹ ደግሞም አይ ህይወቷም እንደዚሁ ኑሯም እንደዛ ነው በማለት ደግሞ የምናገሩትም አሉ። እንግዲህ በዚህ ሁኔታ ነገሮቹ እሷ እንግዲህ አያገባችሁም በማለትም ነው። እኔ ምንም ያጠፋሁት ነገር የለም። እናትና አባቴም አይቆጣኝም ምቆጣኝ፣ እናትና አባቴ ስለሌለኝ ምን ጨነቀኝ፣ ለልጄ ከሆነም ችግር የለውም በማለትም ነው የገለጸችው ሊያሾው በዛ ዙሪያ። ሊያሾውን እንደዚህ ለማለትም እንግዲህ ሊያሾው እንደዚህ ማለት አለባት ወይ በሚሉ ዙሪያ ትክክል እንዳልሰራች ነው በርካቶቹም እየገለጹ ያሉት። ስለዚህ ይህን ነገር ይህ ነገር ም ለጥንቃቄ ሊደረግ፣ ስለዚህ ማንም አያገባችሁም ካለች ለምን በሰው ትዳር ህይወት ውስጥ ትገባለች ነው ብዙ ጥያቄ የምነሳው። አሁን ሊያሾው ሾው እንደዚህ ስህተት ሰርታለች አልሰራችም ብቻ ሳይሆን ዋነኛው ጥያቄ አያገባችሁም ካለች ታዲያ ለምን ባለትዳሮች ህይወት ውስጥ ገብቶ መፈትፈቱን ምን አመጣው በማለት ነው በርካቶቹ ሀሳባቸውን እየገለጹ ያሉት። ሊያ ሾው ምናልባት ከዚህ በፊት ያለ መደባት እንደዚህ አይነት ባህሪ ከሌለባት ድንገት ከተፈጠረ ይቅርታ መጠየቅ ነው ያለባት እንጂ ሌላ ነገር አይደለም። ደግሞም በዛው ልክ ደግሞ ለማሸማቀቅ የሚከደው መንገድም ልክ አይደለም በማለትም ነው። ምክንያቱም እልህ መያያዙ ተገቢ አይደለም ያው እንግዲህ፣ ሰው ስህተት ይሰራል። እሷም ደግሞ ከስህተቷ ራሷን ለማረም እንደገና ደግሞ በሰው ህይወት ውስጥ አልቃ ላለመግባት መወሰን አለባት። ሰውም ደግሞ ነገሮችን በቃ መፍታት አለበት፣ መተው እንዳለበት ጭምርም ነው። እሷም ደግሞ ያን ነገር ይቅርታ ጠይቃ ዳግም በሰው ህይወት ጉዳይ ላይ በተለይ በባለትዳሮች ጉዳይ ላይ ቪዲዮ መፈትፈት እንደሌለባት ጭምርም ነው አስተማ ማሪ ነገሮችን የተለያዩ ጠቃሚ ነገሮችን በባህላዊ ዙሪያ በምግብ አዘገጃጀት በተለያዩ ነገሮች ትምህርት መስጠት እንደምትችል ለትውልድ ማስተማር መቻል እንዳለባትም ነው። ይቅርታ ጠይቃ ነገሮችን ማስተካከልም ነው ህዝቡን፣ በዛው ልክ ደግሞ ለማሸማቀቅ ባይሄድ የተሻለ ይሆናል። ያው ድንገት ይፈጠራል በማለትም ነው። ግን ድንገት ብፈጠርም እንደዚህ አይነት ነገር በጣም ጥንቃቄ ሊደረግ ይገባል። የብዙ ህይወት የብዙ ሰዎችን ህይወት ምስቅልቅሉን እያወጣ ነው፣ በተለይ በቴሌግራም በኢሞቻት የምደረጉት አሳዛኝና ያልተገቡ ቪዲዮዎች። ከዚህ በፊት በቲክቶክ ታዋቂ ሰዎች እንደዚሁ ጉዳቸው ወጣ በማለትም ቴሌግራም ላይ ስለጥፉም ተስተውሏል። ስለዚህ ነገር ኖርማል ሆነ ነው ወይ? ትውልዱን ወዴት እየወሰደ ነው? በሚለው ዙሪያዎች ነው። እንግዲህ አጠቃላይ ለእናንተ ይዘንላቸው መጣ ነው የሊያ ምላሽ ልክ እንዳልሆነ ጭምርም በርካቶች እንዳዘኑባትም ነው። ስለዚህ እሷን በሰው ትዳር ውስጥ ገብታ መፈትፈቱን ማቆም እንዳለባት ጭምርም ነው። ያው ደግሞ በዛው ልክ ደግሞ ነገሮቹም ላይ ችክ ማለት እንደማያስፈልግ ጭምርም ነው። ያው ሰው ስህተት ይሰራል፣ ግን ጥንቃቄ ይህ ጉዳቱ ራሷ ነው ዞሮ ዞሮ የሚጎዳው ማንንም እንዳልሆነ ጭምርም ነው። ሊያ ሾው ያው መልካም ልብም አላት ያን ያህልም ክፉ የምትባልም አደለችም። ወሬ በተለይ በባለትዳር ህይወት ውስጥ የምትገባው ነገር ነው እንጂ ያው መልካም ጎኗ ደግሞ አስተማሪ ነገሮችንም ከዚህ በፊት ስታስተላልፍ ነው ስለነበር በተለይ በዛው ልክ አስተማሪ ነገሮችን ብዙ ቁም ነገሮችንም ስሰራ እንደነበረ ጭምርም ነው። ግን ችግሩ አሁን ይህን ነገር ማንም አያገባችሁም ካለች እሷ ደግሞ በባለትዳር ሕይወት ውስጥ የመግባትም የመናገርም ሞራሉም የላትም በማለትም ነው በርካቶቹም እየገለጹ ያሉት። ስለዚህ ሊያ ሾው ይቅርታ ጠይቃ በአዲስ መልኩ ለሕዝብ የሚያስተምር የተለያዩ ዝግጅቶችን የተለያዩ ቪዲዮ የግድ ኮ በወሬ ወይም በባለትዳር ሕይወት ዙሪያ ብቻ ለመሰራት ያለበት የተለያዩ ቪዲዮዎች ጥራት ጥራት ያላቸው ነገሮች ለትውል የሚያስተምሩት ከዛ በላይ ተመልካች የሚያስገኙት ቪዲዮችንም መስራት እንደምትችል ጨምረም ነው። ስለዚህ ያለውን ነገር በማስመልከትም ነው። ስለዚህ ትውልዱ ጥንቃቄ ሊያደርግ ይገባል። ሊያሾውም ይቅርታ መጠየቅ እንዳለባት ጨምረም ነው በርካቶቹ የገለጹ ያሉት። ሚኪነኝ ከሚጌታ ቡረንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።